እንግዲህ ሀይሚዬና ብሩኬ የሚዲያ አንደኛ የኛ ጨዋዎች የኛ ብሩኬ የተግባራችን ሰው ማለት ነው። የተግባር ሰው ወንድማችን ማለት ነው እንዳለው። እንግዲህ ሀይሚዬን ያቱ ሄዳለው ዱባይ እንዳለ ያው ሁሌም በተግባር ነው የሚያሳየን ማለት ነው። እንደምታዩት አየር ላይ ናቸው፣ ወደ ዱባይ ፍላይ ሊያደረጉ ማለት ነው። ሀይሚዬ በጣም ደስተኛ ናት በጣም ከምነግራችሁ በላይ ትንሽ ግን ፍርሃት ፍርሃት አለሽ አይደል እያላት ነበር። እላቸዋለሁ እንዴት እንደሚያምሩ እንዴት ውበታቸው ሲያምር እንደዚሁም ደግሞ ውስቶችን ትመስያለች ትመሳሰላለች እያለች ያ ከቆንጆቹ ጋር እያወዳደራት ነው ሀይም ይህ ምን ይወጣላታል? አሰላሙ አለይኩም ወራህመቱላሂ ወበረከቱ ውድና የተከበራቸው የዚህኛው ቤት ቻናል ተከታታዮች እህት ወንድሞቼ። እንዴት ናችሁ? ሰላም ናችሁ? ልኝ ሰላማችሁ አላችሁበት ብዝት ይብዛልኝ። እንግዲህ ይህን ቻናል ያው ይሄ ቻናል እንኳን ተመጥተዋል። ሰብስክራይብ እየተደረገ ነው። አዲስ ሰብስክራይብ ሰብስክራይብ፣ ላይክ ለምታደርጉኝ እጅጉን ከልብ አመሰግናለሁ። ቶሎ ቶሎ ቪዲዮ እየለቀኩበት አይለው መንጫረቅ አጋርኝ ተ እና ውዶች እንግዲህ ብሩክና ሀይሜ መንገድ ጀምረዋል። ሌላው ደግሞ ዋናው የማስተላልፈው ብሩክ የሚያስተላልፈው የሰዓት ለውጥ ሳይኖር አይቀርም ከዚህ በፊት ሰባት ሰዓት ላይክ በሳውዲ በኢትዮጵያ አንድ ሰዓት ከምናምን ነው የሚለቁት አይ ቲንክ አሁን ግን ወደ ስምንት ሰዓት እና ዘጠኝ ሰዓት ተጠግተዋል እና ያው ከስራችሁ በኋላ በማለት ነው። እንግዲህ ያው የሰዓት ለውጥ አለው ቀሩ ብላችሁ እንትን እንዳትሉ እና ያው ሀይሚዬ እና ብሩኬ አየር ውስጥ ሆነው ደስ በሚል ከአንድ ሺ በላይ ህዝብ ነበር ያው ብዙ ሰው ይኖር ነበር ግን በአጋጣሚ ሁሉም ያው የረምዳን ስራ ይዘዋቸዋል የረመዳን ስራ ላይ ናቸው፣ ጓደኞቻችን ሁላችንም ማለት ነው እና ሆኔ ትንሽ እንደምታውቁት ነው እና ደስ ይል ነበር ማለት ነው። እዚህ ላይ እንዳልጭነው ችግሩ ያው ቻናል ላይ ሲጫን ቲክቶክ ችግር አለው። ይሄ ቻናል ስንት ዓመቱ ቻናል፣ ቲክቶክ ቪዲዮ ጥሩ አይደለም። ለዛ ነው እና ውዶቼ፣ ዋናው የሰዓት ለውጥ አለው ዋና ሂንቱ ይሄ ነው። ሁለተኛ ነገር እንግዲህ በጣም ደስ ሲሉ በጣም ሲያምሩ ኦዲንሶቹ በጣም ነው የተደሰቱት። ሁላችንም ተደስተናል። ያው እንደታወቀው የሰው ደስታ የሚያስደስተው ሰው እንዴት ደስ እንደሚል የሰው ደስታ የማያስደስተው ሰው ሴጣን ብቻ ነው። ስለዚህ ሁላችንም ደስ ነው ያለን ምኞታችንን የተሳካው አልሐምዱሊላ። በትላንትና ዕለት የተደሰትንበት ቀን ነው ማለት ነው። ብሩክ አስተዋይ ነው ብሩክ ከሚዲያ አንደኛ ነው ብሩክ የተግባር ሰው ነው። ብሩክ ስነ ምግባር ያለው ሰው ነው። ሪያሊቲ ሀይሚዬ እድለኛ ናት። ብሩክም ለሀይሚ እድለኛ ነው። ሁለቱም ሀይሚዬ ስትናደድ እንኳን እንደ አንዳንድ ያኔ ችግር የለውም ፕራንክ በሚለው እንኳን አንድ ሰው ጎትታ ላይክ ላይክ ላጫዋ ከብሩክ ውጭ ማንም እንደዚህ ትዝካላችሁ። እንደውም የሆነ ፕራንክ ሲሰራ አስታውሳለሁ። ፍጼም በጥፊ ያለ ሰው አለች፣ ፕራንኩ ላይ ማለት ነው ሃይሚዬ ማለት እንደዚህ ናትና፣ በጣም ያኔ ብሩክ ታኮራሃለች ሃይሚዬ። ሃይሚዬም ብሩክ እንደዛ ማለት ነው። እና አንዳንድ ወሬ በሚያወሩት በጾሙ፣ ቦታ አትስጡ አላይ ከተላችሁ፣ እኛም በዱዋ ከእናንተ ጋር ነን። ብሩክ መልካም ሰው ነወዶች በጣም ማለት ነው። ከምር እኔ እንጃ፣ እኔ ሚዲያ ላይ እንደዚህ እኔ አይቻላቅም። ሪያሊቲውን ነው የምነግራችሁ እንዴ እና አለስ ብዙ የምዳም ቅመሞች ነው የተደሰት ነው በኤስተር ዴው ዛሬ ደግሞ በተግባር ማለት ነው። እና የተግባር ሰው ነው ብሩክ ብሩክ እና ሀይሚ ይለያሉ። ሪያሊቲውን ያዳምጣሉ። ለዶላር የሞቱ ለቻናን የሚሉ ሀይሚዬ ከተለያየ ወንድ ጋር የምትጠቃቀፍ ሴት አይደለችም። ጨዋ ማለት ነው። ባለፈው መሬት አንቀጥቅጥ ባንክ የሰራችው አውቃ ከወንድ ጋር ብላ ድምፅ ነው ያሰማችሁ።